ብዙነሽ ቦርሳሞ እባላለሁ። መጀመሪያ የመንግስት ሰራተኛ ነበርኩኝ። የመጀመሪያ ልጄን ሲወልድ ንጹህ ወተት ፈለግኩና አንድ ላም ገዛሁኝ። መኖሪያ ቤቴ ውስጥ ማለት ነው። አንድ ላም ገዝቼ ያች ላም ወለደችልኝ። በአራት ሺ ብር ነበር የገዛሁት። ወለደች። ወተቷ ለቤት በበቂ ሁኔታ እንጠቀማለን፣ እንሸጣለን። የእሷን መኖም እንገዛለን እና ትንሽዬም ትርፋለው ማለት ነው። ያው እንዲሁ እርባታ ሰፊ እርባታ ያላቸው የሚያቋርጡ ሰዎች ነበሩ እና ከነሱ ገዛን፣ ላሞች ከባለቤት ጋር ተማክረን እነዛን ላሞች ገዛን። ከነዛም ላሞች ያረጁም ስላሉ ብቻ የሞቱም አሉ እዚያን ጊዜ እና ግን ጊደሮች የነበሩት እነሱ አሁን ተዋለዱ እና እነዚህ ላሞች አሁን የነዛ የአስር ላሞች እየተዋለዱ እየተዋለዱ በዝተው አሁን ወደ 115 ደርሰዋል። ያለው ስራ አሁን ጥሩ ነው። ይሄንንም በረት ሰራሁኝ። የሚታለቡት ጥቂት ይሆናሉ፣ የሚበሉ ብዙ ይሆናሉ። ወተት ከፍ ዝቅ ይላል። እስካሁን ጣሪያ ትልቅ የገባው 600 ሊትር ነው በቀን ለብዙ ሰው የስራ እድል ፈጥሯል። በጣም አሁን እዚህ ግቢ ውስጥ ብቻ የሚሰሩት ወደ ሀያ አንድ ሰራተኞች አሉ። የሚኖሩት ማለት ነው እዚህ እየኖሩ ቤተሰቦቻቸው ሳይጨመር ልጆቻቸው ሳይጨመር እና እዚህ ግቢ ያው ከቤተሰብ ጋር እየኖሩ ነው የሚሰሩት። ልጆች አሉ፣ ምስቶቻቸው አሉ። ምስቶቻቸውም ይሰራሉ እና እነሱ ሳይጨምር ስራ ላይ ብቻ ያሉ ሀያ አንድ ናቸው እና ይሄ ወተት ለብዙ ሰው የስራ እድል ፈጥሯል። ብዙ ጊዜ ችግር የሚሆንብን ነገር መኖ ነው። የምናበላውን ነገር እንቸገራለን። ብዙ ጊዜ ከብቶች ሞተውብኛልና ይሞታሉ። ከዛ እሷም ላም መጨረሻ ሶስተኛ ከወለደች በኋላ ሞተችብኝ። የአዋሳ ከተማ እንስሳት እና አሳ ዙሪያ የሚሰሩ የሚችሉትን ያክል ረድተውኛል። ይሄ መሬት ህጋዊ እንዲሆን ራሱ ብዙ ተጻጽፈዋል። እነሱ ከከተማ አስተዳደሩ ጋር ብዙ ተጻጽፈዋል። ህጋዊ መሆን አለባት፣ ለዚህን ያክል ሰው የስራ እድል ፈጥራለች እና ብለው በቃ እነሱ ብዙ ታግለዋል። ግን እንደ አጠቃላይ ሁኔታ ስታይ አሁን ይሄ እንደምታዩት በረቱ ጠቧቸዋል እና የጨቀዩብኝም ምክንያት በረቱ ጠቧል። ሁለተኛ ደግሞ ሳር የሚተክልበት ቦታ የለኝም እና ክቡር ጠቅላይ ሚኒስትርም መጥተው አይተው ነበረ ይሄንን ፋርም፣ እና በመጡ ጊዜ ምን ብለውኝ ነበረ? ለምን ዶሮ አትሰርም ብለውኝ ነበረ እና ጀምሬ ነው የተውኩት፣ ያው አብሮ ስለማይሄድ እና ከዛ በኋላ የእሳቸውንም ሀሳብ ይዤ መሬት ጠይቄ ነበረ፣ መሬት ይሰጠኝና በቃ በስፋት ልስራ ብዬ ከዓመት በፊት ጠይቅ ያለው ያው እስካሁን ምላሽ አላገኘሁም። ማስተላልፈው መልእክት ስራው በጣም ጥሩ መሆኑን ማስተላልፍ ፈልጋለሁ። ጥሩነቱ ምንድን ነው? እርካታ ይሰጥሻለሁ። በሌላው እኔ አሁን እዚህ ሲውን በጣም ደስተኛ ነኝ። ደስተኛ ሆኜ ነው የምውለው ከላሞቹ ጋር እዚህ ሲሰራ ሳጸዳ ሳራቸውን ስሰጥ ደስ ብሎኝ ነው የምውለው፣ እና ስራው እርካታ ይሰጣል። በአንድ በመጀመሪያ ደረጃ ደስ ብሎኝ ነው የምውለው እዚህ ስውል እሱን እላለሁ። ሌላው ደግሞ ጥሩ ነው፣ ለገቢም ጥሩ ነው ይላለሁ።